ሀገረ ቡልጋሪያ በአውሮፓ ሀገር ውስጥ የከተመች ብዙ ሲባልላት ባይሰማም ብዙ ሳቢና አነጋጋሪ ኩነቶች የሚካሄዱባትና የተፈጥሮ ውበት ያላት ድንቅ ሀገር ነች። ማራኪ መንደሮች፣ ወዳጃዊ ሰዎች፣ ጣፋጭ ምግብና በአንጻራዊነት ለኑሮ የሚያስፈልጉ መሰረታዊ ነገሮች በተመጣጣኝ ዋጋ የሚሸመትባት ይህቺ ሀገር የበለጸገ ታሪክና ወግንም ተላብሳ ነው የምትገኘው። ታዲያ ይህች ጉደኛ ሀገርን ስንመረምር አስደሳች ሁኔታዎችንና ስፍር ቁጥር የሌላቸው ልዩ ልዩ ገጠመኞች የምናገኝ ሲሆን ከነዚያም ውስጥ አሁን ድረስ ከሚገኝ የድንግል ሴት የገበያ ስፍራዎች እስከ የጋኔን ፌስቲቫል፣ ከዓለማችን ቁጥር አንድ የጽጌረዳ አበባ አምራችነት፣ በአንዱ ውሻ የተነሳ ከጎረቤት ሀገሯ ጋር ወደ ለየነት ጦርነት የገባችበት አጋጣሚ ድረስ ትኩረትን የሚስቡ ክስተቶችን እያስተናገደች የዘለቀች አውሮፓዊት ሀገር ናት ቡልጋሪያ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፉ። ቡልጋሪያ በአውሮፓ ውስጥ ካሉ ጥንታዊ ሀገሮች አንዷ ብትሆንም ለዚህ ሁሉ ዓመታት ስሟ ሳይለወጥ ከ1300 ዓመታት በላይ ቆይታለች። ቡልጋሪያ ሪፐብሊክ ከመመስረቱ በፊት ኦቶማን ቱርኮችና ሮማውያን ተፈራርቀው ገዝተዋት ኖሩ ነበር። ለዚያም ነው በዚች ሀገር የሮማውያን ባህል የሆነው የጽግሬዳ አበባን በስፋት የሚገኙት። በተጨማሪም ጥንታዊ የሮማውያን ቅርሶች የሆኑት የሮማን ባዝ ሁለት መድረኮች እስከዛሬ ድረስ በቡልጋሪያ አገልግሎት ላይ የሚገኙና አሁን ላይ የሚሰሩ ቲያትሮችም እያስተናገዱ ስለቀጠሉ በዚህ ጥንታዊ መድረክ ላይ ወቅታዊ ትዕይንቶችን መመልከት ልዩ ትሜትን የሚፈጥር ነው። እዚህ ሀገር የመጣ ጎብኚ ሁሉ የሮማን ፕሎቭ ዲቭ ቲያትር እንዲሁም ጥንታዊ የሮማን ቲያትር የሆነው ፍሊፕ ሆፕ በመባል የሚታወቀው ቅርሶችን መጎብኘት ይችላሉ። በአሁኗ ዘመናዊ ቡልጋሪያ ከተማ ፕሎቭ ዲቭ መሀል ላይ ከሚገኙት እጅግ በጣም ጥንታዊ ቲያትር ቤቶች አንዱ ሆኖም ቀጥሏል። በፕሎቭ ዲቭ የሚገኘው የሮማን ቲያትር ቤት በመጀመሪያ የተገነባው በንጉሠ ነገስት ትራጃን ዘመን ቢሆንም አሁንም ድረስ በጥሩ ይዞታ ላይ የሚገኝና ብዙ አስገራሚ መረጃዎችን የያዘ ሲሆን የከተማው አውራጃዎች ስምዝርዝር በተመልካች ወንበሮች ላይ ተቀርጾበት ሁሉም ሰው በየአካባቢው ቦታ ላይ ይቀመጥ እንደነበር ተነግሯል። በዚያን ጊዜ ህንጻው ከቲያትር ማሳያነት በተጨማሪ ለአውራጃው ስብሰባና ለአንድ ህዝባዊ ምክክሮች ያገለግል እንደነበረ አሁንም ድረስ የሚገኘው የባዘንታይን ግሪክ ጽሁፍ የተከተበበት ሰሌዳ ይገልጻል። ዘመናችን ድንግልና አስፈላጊና ወሳኝ የመጣመሪያ መስፈርት የሆኑባቸው ቦታዎች አሁንም አሉ ብለው ያምናሉ? ይህ ዘገባ አዎ የሚል ምላሽን ይዞ ነው የመጣው። ሊያውም በአውሮፓ ምድር በምትገኘው በሀገረ ቡልጋሪያ ውስጥ እዚያ፣ ሄለርኪ በመባል የሚታወቁ መገኛቸው ማዕከላዊ ቡልጋሪያ የሆኑ አናሳ አናሳ ጎሳዎች በዓለም ላይ እንግዳ በሆነ የጋብቻ ባህላቸው የሚታወቁ ሲሆን እዚያ የሚገኙ ወንዶች ድንግል ሴት ልጆቻቸውን በብዛት እያወጡ የሚሸጡበት የድንግል ሙሽሪት ገበያ በሚል የሚታወቅና በዓመት አራት ጊዜ የሚቆም የደራ ገበያ አለ። ወቅቱ ሲደርስ በአካሄዱ መሰረት ቤተሰቦች ለትዳር የደረሱ ድንግል ሴት ልጆቻቸውን ይዘው በመውጣት ሊሰበሰቡና የጋብቻ ውጥን ቋጥረው በቦታው ላይ ለሚመጡ ወንዶች ሚስቶቹን እንዲገዙ እያግባቡ መሸጥ ይጀምራሉ። አብዛኛው የካላጂ ህዝብ ስራዬ ብሎ ይህንን ድርጊት መፈጸሙ ከዘር ማንዘር ሲዋረድ ከመጣው ባህል በተጨማሪ በሀገር ውስጥ በጣም ድሀ ከሆኑት ክልሎች አንዱ በመሆኑ ገበያውን ለማሳደግ ሲሉም ነው። ከዚህ ገበያ በኋላ የሚያገኙትን ብዙ ገንዘብ ዕዳ ለመክፈል የቤተሰባቸውን አስቤዛ ለመሸፈንና ልጆቻቸውን ወደ ትምህርት ቤት ለመላክ ይጠቀሙበታል። አብዛኞቹ ወላጆች የሴት ልጆቻቸውን የችግር ፈተና ለማስወገድ የመጀመሪያ ጊዜያቸው ላይ እንደደረሱ ወዲያውኑ ትምህርታቸውን እንዲያቋርጡ በማድረግ የተሻለ የወደፊት ህይወት እንዲኖራቸው ተስፋ በማድረግ ወደ ጋብቻ እንዲገቡ ያደርጓቸዋል። ገበያው በሚሰየምባቸው ቀናቶች ላይ ከ15 እስከ 18 ዓመት የሆናቸው ወጣት ልጃገረዶች በጣም ተወዳጅና ተፈላጊ ለመሆን ሳቢ ልብስ ባጫጭር ቀሚሶች በመልበስና ሜካፖችን በማብዛት የወደፊት ባላቸውን ለመማረክ ይዘጋጃሉ። ይህን ሁሉ ዝግጅት ማድረጋቸውም ልጃገረዶቹ የበለጠ ቆንጆ ከሆኑ የሚሸጡበት ዋጋም በዚያው መጠን ከፍ ስለሚል ሲሆን፣ ፈላጊው ባል ከተስማማና ክፍያው ከተጠናቀቀ በኋላም ሙሽሪቷ የእሱ ቤተሰብ አባል ትሆናለች። እናም ይህንን ገበያ በዓለም ላይ የህይወት አጋርን ለማግኘት በጣም ፈጣን ቦታ ያደርገዋል ማለት ነው። እዚያ ገበያ ላይ ታዲያ በፍጹም የማይታለፈውና በጣም አስፈላጊው ነገር የሙሽራ ገበያው ላይ የሚገኙ ልጃገረዶች ደናግላን መሆን አለባቸው የሚለው ሲሆን የከተሟላ የሙሽሪት ዋጋ ከ2008 እስከ 500 ዩኤስ ዶላር ይከፈልበታል። ነገር ግን ግብይቱ ከተካሄደ በኋላ ሙሽሪት ድንግል ካልሆነች ቤተሰቧ ገንዘቡን የመመለስ የግዴታ ውል ይጣልበትና የገጠማቸው ሴቶችም አሳፋሪና ዋልጌ ተብለው በማህበረሰቡ ይወገዛሉ የተባለው በዚያ አካባቢ ከሚገኙ በመላው ማህበረሰብ መኖሪያዎች ውስጥ እንደ ኢሮፓያን አቆጣጠር እስከ 2024 ድረስ የተለያዩ የድንግል ሴት የገበያ ስፍራዎች እንዳሉም ተነግሯል። ቁጥር ሁለት ኩኬሪ የዲያቢሎስ ክብረ በዓል የሀገሩ ጠባቂ ነው ብለው ለሚያምኑት ዲዮኒሰስ ብለው ለሰየሙትና ከሶስት ክፍለ ዘመናት በላይ ለዘለቀው ጥንታዊ የሃገሪቱ አማልክት አምልኮን ለማሳየት ቡልጋሪያውያን አሁንም ድረስ ጥንታዊውን ስነ ስርዓት ፈጽሙታል። በአፈ ታሪክ እንደሚነገረው እለቱ የወይን አምላክ የመራባትና ዳግም የመውለድ አማልክትን የሚዘክር ስርዓት በመፈጸም ርኩሳን መናፍስትን ለማስወገድና ለሁሉም ሰው ሰላማዊ ዓመትን ለማምጣት ይረዳል ተብሎ ይታመናል። የፌስቲቫሉ ተሳታፊዎች በእንስሳትና በአዋፍ ፊት ተቀርጸው የተሰሩ አልባሳትን በሰውነታቸው ላይ በማጥለቅና ና የነሐስ ደወሎችን በማንጠልጠል የሚቀርቡ ሲሆን በማህበረሰቡ ላይ ጉዳት የሚያስከትሉ አጋነንቶችን ለማስወገድ በሚል ደግሞ እንደ ጎራዴ፣ ቢላዋ፣ ቅጠሎችን እና የፍየል ቆዳ እንዲሁም ሌሎች ቁሳቁሶችን ታጥቀው ክብረ በዓሉ ላይ ይታደማሉ። ሁሉም አልባሳት የጋራ ባህሪ ያላቸው ሲሆን በፕሮግራሞቹ ውስጥም በጎዳናዎች ዙሪያ መደነስ የዲዮኒስስ አምላክ ቅዱስ ምልክት ነው የሚሉትን የጎሽ ቀንድ ማድረግ በጎዳናዎች ላይ ምግብ ማብሰል ሲኖሩበት፣ ዳንሱ ጤና ደስታን የብልጽግና አመትን ምኞት መግለጫ ነው። እንዲሁም በየመንደሩ ወደሚገኙ ቤቶች ጎራ በማለት ቤተሰቦችን በመጎብኘት ከብዙ ሺህ ዓመታት በፊት የነበረውን ባህላዊ የበረከት ውዳሴ ማቅረብ ይገኝበታል። በተለምዶ በዚህ ፌስቲቫል ላይ ወንዶች ብቻ ይሳተፋሉ የሚል እምነት ጎልቶ ቢታይም አሁን አሁን ሴቶችን በስነስርዓቱ ላይ ሲሳተፉ ማየት የተለመደ ሲሆን ማንነታቸውን ለማንም እንዲገልጹ ስለማይፈቀድላቸው ግን ግዙፍ የሰይጣን ጭምብል በፊታቸው ላይ አጥልቀው አጋንንት የሚጠብቁ አይነት መስለው ይቀርባሉ። በመጨረሻም በዓሉ ካለቀ በኋላ እርኩሳን መናፍስትን ለማስወገድ በሚል እምነት አልጥቀውትና ታጥቀውት የነበረው የተለያየ ቁሳቁስ ራቅ አድርገው ይጥሉና የስነ ስርዓቱ መባቻ ይሆናል። ቁጥር ሶስት አስገራሚው የሙሽሪት ሜካፕ ልማድ በየትኛውም ሀገር እንደተለመደው ሁሉ በቡልጋሪያ ውስጥም ማንኛውም ሙሽሪት ባይረሰው የሰርጓ ቀን ተውባና አምራ መገኘት ሕልም ቢኖራትም እዚያ ያለው ባህል ግን ይህንን ሊፈቅድ የማያስችል በመሆኑ ቡልጋሪያውያን ሴቶች ለዚህ ሳይታደሉ ቀርተዋል። በዚህ በታላቁ ቀኗ የሀገሪው ሙሽሪት አይኖቿን ጨፍናና ፊቷን በወፍራም ነጭ ዱቄት እንዲሁም እንደ ብልጭልጭና አርቲፊሻል አበባ ባሉ ሌሎች ማስጌጫዎች መከለል ይኖርባታል። ይህንን የሙሽሪት ሜካፕ ሰርቶ ለመጨረስ እስከ ሁለት ሰዓት ድረስ ሊወስድ የሚችል ሲሆን ያ የሚተገበረው ደግሞ ማንም ሰው የሙሽሪቱን ፊት እንዲያይ ስለማይፈቀድለት ነው። ሌላው አስገራሚው ነገር በዚህ ደማቅ ቀን ሙሽሪት ዘመናዊ የሰርግ ልብስ ከመልበስ ይልቅ በገሰፈሩ በሚገኙ ሴቶች የሚዘጋጀውና መልካም ዕድልን የሚያመለክት ቀለም ያለው ልብስ ተሰርቶ ይቀርብላትና በእሱ እለቱን እንድታሳልፍ ይደረጋል። የሰርጉ ልዩ የሆነው አንዱ ፕሮግራም ሙሽሪት ቦታው ላይ የተሰየሙት ካህናት ባልና ሚስቱን መርቀው እስኪባርኩ ድረስ ፈጽሞ አይኖቿን እንድትከፍት ስለማይፈቀድላት እስከዚያው ድረስ በባሏና በእናቷ እጇን ተይዛ እየተመራች ትንቀሳቀሳለች። በዚህ ቦታ የሚካሄደው ባህላዊ የሰርግ ስነስርዓት መንደርተኞችን በሰፊው ያሳተፈና አብረው የሚጨፍሩበት ፌስቲቫል ሲሆን ተጋቢዎቹ በሰርግ ላይ የሚገኙበትን ደስታ ለመጠበቅና ውካታና ግርግር እንዳይኖር ለማድረግ አልኮል በጥብቅ የተከለከለ ነው። በጋብቻ በፊትም እንዲሁ የግብረ ስጋ ግንኙነትም የተከለከለ መሆኑን አጽንኦት የሚሰጠው ይህ የቡልጋራውያን ባህል በሰርጉ ምሽት ሙሽራው የሙሽሪትን በመካፕ የነጣ የተሽጎረጎረና በጣም የሚያስፈራ ፊት ሲያይ ለጊዜው ሊረበሽ ቢችልም መቼም ባህል ነውና አክብሮት ማለፉ ግድ ይላል። ቁጥር አራት ባህላዊ የቡልጋሪያ አስፈሪ ዳንስ። በቡልጋሪያ በጣም ከሚታወቁት የአምልኮ ስርዓቶች አንዱ ፖሮ የተባለው አስፈሪ ዳንስ ሲሆን በጎረቤት ሀገራት ማለትም ግሪክና አንዳንድ የባልካን ሀገሮችም የሚጋሩት ባህላዊ ዳንስ ነው። በዚህ የዳንስ እንቅስቃሴ ውስጥ የሚኖሩ ተሳታፊዎች በቅድሚያ በተመቻቸው መልክ ክብ መስመሮችን ወይም ሌሎች ቅርጾችን ይፈጥሩና በተወሰኑ የዳንሱ ዜማ ህጎች መሰረት አካላዊ ውዝዋዜው ከዝግታ ተነስቶ ወደ ፈጣን ምት ይቀየራል። ከቡድን ጨፋሪዎቹ አንድ ተጨማሪ ሰው በዘለለ ቁጥር ክቡ ይሰፋና በዚያ መልክ ዘለግላለ ጊዜ ሊቆይ ይችላል። አስፈሪው ዳንስ ፖሮ ብዙውን ጊዜ በቡልጋሪያ ፌስቲቫሎች፣ የበዓላት ዝግጅቶች፣ የልደትና የሰርግ ድግሶች ወቅት የሚተገበርና የሰውን ጉልበት እስከ አጽናፈ ሰማይ ድረስ የመሙላት ትርጉም አለው ተብሎ በማህበረሰቡ ዘንድ ይታመናል። ቡልጋሪያ የጽጌረዳ ምድር በመባል በዓለም እንድትታወቅ ያደረጓት ከዋናዋ ከተማዋ ሶፊያ 200 ኪሎ ሜትር ርቀት ላይ 173 የሚጠጉ የአበባ እርሻዎች ያሉበት የተለያዩ መንደሮች ሲገኙ ከነዚህም ውስጥ 80 ማይል ስፋት ያለው ሮዝቪል በዓለም ላይ ትልቁ የጽጌረዳ አበባ የተንጣለለበት ሜዳ ነው። ይህ ሰፊ ልዩና ደስ በሚል መዓዛ የታጠበ ቦታ ከ70 እስከ 85 በመቶ የሀገሪቷን የጽጌረዳ አበባ ምርት እንደሚሸፍን ይነገርለታል። ከነዚህ ደማቅ አበባዎች የሚወጣው አስፈላጊ ዘይቶች ከመካከለኛው ዘመን ጀምሮ በዓለም ዙሪያ በጥቅም ላይ ለሚውሉ ብዙ አይነት መዋቢያዎችና ሽቶዎች የሚያገለግል መሰረታዊ ንጥረ ነገር ሲሆን 1 ግራም የሮዝ ፈሳሽ ወይም ዘይት ለማውጣት 1300 ጽጌሬዳዎችን ይወስዳል። ከ3000 እስከ 5000 ኪሎ ግራም የሮዝ አበባዎች በዓመት ወደ ተለያዩ ሀገራት የምትልከው ቡልጋሪያ ይህንን ሀብቷን የሚዘክርላት ክብረ በዓል በሀገሪቷ ሁሉ ያሉ ልጃገረዶች በየዓመቱ ብሔራዊ የሮዝ ፌስቲቫል በሚል መጠሪያ በመጠቀም ተወዳጅ በሆነ መልኩ ይዘጋጃሉ። በሁሉም አይነት የጽጌረዳ ቀለሞች የተዋቡ ሴቶች በዘፈኖች ታጅበው ሲደንሱ ቀልብ ሳሚና ብዙዎችን የሚያስደንቅ ክብረ በዓል ሆኖላቸው እንደሚያልፍ ቦታው ላይ የሚገኙ ሁሉ መስካሪዎች ናቸው። በአንድ ውሻ የተነሳ በቡልጋሪያ በግሪክ መካከል የተደረገው ጦርነት ለማፋሳሽ ጦርነቶች ብዙውን ጊዜ ከመሬት ሀብት ጋር የተያዙ ምክንያቶች ሃይማኖትና ፖለቲካዊ የጦርነት መንስኤ ሲሆኑ መስተዋሉ የተለመደ ነገር ቢሆንም ጎረቤት ሀገሮቹ ግሪክና ቡልጋሪያ ግን እንደ አውሮፓውያን አቆጣጠር በ1925 ጥቅምት ወር ላይ የግሪክ ወታደሮች ውሻ በውጥረት የሚጠበቀውን ዱሜ የሚባለውን የሁለቱን ሀገራት ድንበር ጥሶ በድንገት ወደ ቡልጋሪያ ክልል ሮጦ ይገባል። ይህንን የቤት እንስሳ በጣም የሚወደው አንድ የግሪክ ወታደርም ሁለት ጊዜ እንኳን ሳያስብ ውሻውን ለማዳን ድንበሩን እንዳቋረጠ በቅጡ ሳይረዳ በፍጥነት ወደ ውስጥ ዘልቆ ይገባል። የቡልጋሪያ ድንበር ጠባቂዎችም ምን መጣብን ብለው ወዲያውኑ ተኩሱ ከፍተው ክልላቸውን ጥሶ የገባውን የግሪክ ወታደር ይገሉታል። የግሪክ ድንበር ጠባቂዎችም የበቀል እርምጃ ለመውሰድ በቡልጋሪያ ወታደሮች ላይ ከፍተኛ የተኩሱ ሩምታ ይከፍቱና ባልታሰበ ሰዓት የተነሳው ግጭት እየተካረረ ሲሄድ አንድ የግሪክ ካፒቴን ነጭ ባንዲራ በማንሳት መካረሩ እንዲረግብና ድርድር እንዲካሄድ ቢጠይቅም የቡልጋሪያ ወገን ያሉት ወታደሮች ተኩሱን ቀጥለው ካፒቴኑና ሌላ የግሪክ መኮንን አቆስሉ። የግሪክ መንግስት ቡልጋሪያ ተጠቂውን ወታደር እንድትቀጣ በይፋ ይቅርታ እንድትጠየቅና ለተጎጁ ቤተሰብ የ2 ሚሊዮን ፍራንክ ካሳ እንድትከፍል ጠየቀች። የቡልጋሪያ መንግስት ግን ጥያቄውን ተግባራዊ ለማድረግ ፈቃደኛ ባለመሆኑ ግሪክ የፔትሪክ ከተማንና በአቅራቢያ ያሉትን መንደሮች ለመያዝ 20ሺ ወታደሮቿ ድንበር አቋርጠው እንዲገቡ ትዕዛዝ ሰጠች። ይህንን ተከትሎ ቡልጋሪያም ወረራውን ለመቋቋም አስር ሺህ ወታደሮችን አሰማርታ በአንድ ውሻ ድንበር ማለፍ የተለኮሰው ጸብ ወደ ላይነት ጦርነት አመራና ግሪክ የድንበር ከተማዋን ተቆጣጠረች። በመጨረሻም የወቅቱ የተባበሩት መንግስታት ድርጅት የተኩስ አቁም እንዲደረግና ግሪክ ወታደሮቿን ከተቆጣጠረቻቸው የቡልጋሪያ ከተሞች ፈጥና እንድታስወጣ ትዕዛዝ ሰጠ። የግሪክ መንግስት በውሳኔው ቢስማማም ጦርነቱን እንድትጀምር ያስገደደቻት ቡልጋሪያ ካሳ እንድትከፍል ለድርጅቱ አቤት ይልና የመጀመሪያውን ጥቂት የተኮሰችው ቡልጋሪያ 45000 ፓውንድ ቅጣት ተጥሎባት ያንንም ለተጎጁ ቤተሰብ እንዲሰጥ ተደረገ። ታዲያ አንድ ውሻ ድንበር አቋርጦ ስለሩጠ ብቻ በተነሳው ቅጽፈታዊ ጦርነት ሀያ የቡልጋሪያ ወታደሮችና 122 የግሪክ ወታደሮች ለሞት ዳርጎና ብዙዎችን አቁስሎ ማለፉ በጣም አስገራሚ ሆኖ አልፏል። ማንኛውም ወደ ቡልጋሪያ የሚሄድ ሰው ጣፋጭ ነገር ቀምሼ መጣው ካለ በልዩ ሁኔታ የሚዘጋጀውን የሀገሬውን እርጎ ማለቱ እንደሆነ ልብ ይሏል። ለየት ላለው ባህሪያቸው ምስጋና ይገባውና በቡልጋሪያ ውስጥ የሚገኝ እያንዳንዱ ክልል የራሱ የሆነ እርጎ የሚሰራበት ቀመርና መንገድ አለ። ሰዎች ብዙውን ጊዜ በቡልጋሪያ ውስጥ ያለው የተፈጥሮ አካባቢ በዓለም ላይ በጣም ጣፋጭ የሆነውን እርጎ ለመስራት ምቹ ሁኔታ ለመፍጠር የሚያግዝ እንደሆነ ሲናገሩ የሚደመጥ ሲሆን ይህም የላክቶባሲለስ የሚባል ሂደትን እንደሚያልፍ ይታወቃል። በዚህ ሀገር ውስጥ እርጎን ለማምረት የሚያስችለው ጋሪክ የተባለው ንጥረ ነገር ለጤና ጠቃሚ የሆነ ባክቴሪያን ሲያመርት ጥፍጥናውንም እንደሚጨምር ይነገርለታል። እናም የእርጎ ወዳጆች በእርግጠኝነት ይህንን ከሰማችሁ በኋላ የቡልጋሪያን ጣፋጭ እርጎ ለመቅመስ እንደምትጓጉ የሚጠበቅ ነው። ቡልጋሪያውያን እድልና ስኬትን ለማምጣት በሚል እምነት አንድ ሰው ከቤቱ ጉዞ ሲወጣ ከበሩ ፊት ለፊት ውሃ የማፍሰስ የተለየ ልማድ አላቸው። አንድ የቤተሰቡ አባል ወይም የሚወዱት ሰው ለፈተና፣ ለንግድ፣ ለሕክምና እንዲሁም የተለያዩ ጉዳዮችን ሊፈጽም ከመኖሪያ ቤቱ ሲወጣ፣ ሌሎች የቤተሰቡ አባላት መልካሙ ነገር ሁሉ ይገጥመው ዘንድ በማመን በበሩ ፊት ለፊት ውሃ ያፈሳሉ ተብሏል። ይህንንም ድርጊት ሲፈጽሙም ስኬትህ ወይንም ስኬትሽ እንደ ውሃ ይፍሰስ የሚሉ ቃላትን እየተናገሩ ሲሆን ይህ ሽኝት በቡልጋሪያ ውስጥ በእጅጉ የሚተገበር ባህል ነው። ከእነዚህ ያልተለመዱ የቡልጋሪያ ልማዶች ውስጥ የትኛው ይበልጥ አስገረማችሁ? አስተያየትና ሐሳባችሁን አካፍሉን። ዚህ ይብቃን። ቸር ቆዩልን።